ሰላም ነኝ ካላችሁ ወዳጆቼ፣ እንዴት ከርማችኋ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ የምግብ ስራ ተገናኝተናል። አርብ እንግዲህ ይታወቃል የሙስሊም ወገኖቻችን የአረፋ በዓል ነው። ከአንድ ቀን ቀደም ብሎ ደግሞ የሴቶች አረፋ ተብሎ በተለያዩ ብሔረሰቦች የሚከበር በዓል አለ። ለምሳሌ በስልጤ ለሴቶች አረፋ የሚሰራው አተካና ነው። ስለዚህ እኔ ቀደም ብዬ እንድትሰሩት በማሰብ የስልጤ ብሄረሰብ ምግብ የሆነውን አተካና እና ይዤላቸው የመጣሁት እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን። አብራችሁኝ ሁኑ ለአተካና መስሪያችን የሚያስፈልገን ግባት አሳያችኋለሁ። ይኸውላችሁ እዚህ ጋ ቡላ ነው። በእርጥብ ቡላ ነው የምንሰራው፣ ግን እኔ እርጥብ ቡላ ስለሌለኝ፣ ስለዚህ ደረቅ ቡላ ዱቄት ቡላ ነው ያዘጋጀሁት። እንዴት አድርገን እንደምናረጥበውን በዛው ማሳያችሁ ይሆናል። በመቀጠል ሚጠ ያስፈልገናል። ጨው፣ ቅቤና አይብ ነው የሚያስፈልገን። በመቀጠል እንግዲህ ስራችን ስንጀምር ቡላውን ከማርጠው ነው የምንጀምረው። ስለዚህ ይበቃናል ብለን የምናስበውን ያክል ቡላ እንደዚህ እንጨምርና ከቧንቧ የወረደ ውሃ እንጨምርበታለን። ብዙ ጊዜ እኔ የረጠበውን ቡላ ስለምጠቀመው ልኬት የለኝም። ይሄን ያህል ቡላ ጨምሩ፣ ይሄን ያክል ውሃ ጨምሮ ብዬላችሁ ማለት ነው። ማንኛውም በጃችን እናሸዋለን እንዲ በኋላ ትንሽ እንደዚህ አይነት መልኩ በደንብ አድርገን እናሸዋለን። ከዛ ይታያቸዋል። ክርጥ ቡላ አቅልለን በእጃችን ስፈረፍረው ያለው እርጥበት አላለን። በእንደሱ ደረጃ ሲደርስ ነው ምን እንደውም ውሃ መጨመር ብናቆም ማለት ነው። እንደዚህ ስንጨብጠው መጨበጥ የሚችል አያችሁት? እንደዚህ ጣም ውሃ ካበዛንበት እንደ ገንፎ ሆንብናል። ውሃም ደሞ ከሳነሱ ነው ድርቅ ይልና ብዙ ጥሩ አይነት ይዘት ያለው አተካና እናገኝም ማለት ነው። ስለዚህ ልክ ውሃ ጥላችሁ በቸሾ ስፈረፍሩት ያለው አይነት ይዘት ሲደርስ የዛን ጊዜ ይበቃዋል ማለት ነው። እንደዚህ ፍርፍር እናደርገውና በቃ ልክ ደረጃ ሲሆን ምጣሪያችንን ጥደን በመጥበሻችንን ወይም በመጣሪያችን ጥደን ደግሞ እናበስለዋለን። በመቀጠል እሳታችን ላይ በመምጣታችን ወይም ደግሞ መቅሻችንን እንጥድና እንደዚህ ቡላው እናደርግበታለን። ብዙ እናደርገው እንደ ዝርር ነው የምናደርገው። ሁሉንም ቸዋል እንደዚህ እየያዛለን አይነት ነገር እዛም ሲበስል እንደዚህ እንገለብጠውና ዳም ባለው ነገር ክድና አድርገን እናስቀምጠዋለን። አሁን ልክ እንደቀደሙ እንደዚህ አድርገን እንሰንሳለን። እዛ ከጎን ደግሞ ውሃ እንጥዳለን። በኋላ ለስ ያለ ውሃ ስለሚያስፈልገን የመጨረሻውንም እንደዚህ አርጌ እገለብጣለሁ፣ እከድነዋለሁ ውሃችን ለስ እስኪልልን ድረስ። በመቀጠል ለስ ያለውን ውሃ ይዤ መጣና ሳል እዚህ ላይ ጨምርበታለሁ እንዲያረሰው ለስ ማለቱ የሚያገለግለው አንዳንዱ ቡላ በጣም ብስል ብሎ በጣም የቅጭ ቅጭ ማለት ነገር ካለው በውሃው ራስ ይላል ማለት ነው። ለስ ማለቱ ቶሎ ቶሎኒርስ ያገለግለው እንደዚህ ልውስ አድርገን እንዲያውም ያስፈልገዋሉ ውሃ ትንሽ ስታቆዩት ምጠጥ አርጎት በኋላ ላይ ፍርፍር ነው የሚለው። ጨውን ውሃው ላይ ነበር መጨመር የነበረብኝ፣ እረስቸው። ስለዚህ እንደዚህ አሁን ጨምረዋለሁ። ውሃ ስትጨምሩ ምንም እንዳትፈሩ አያቸው። እኔ እስከማማስ ድረስ ራሱ እርሷ አልሱ መጧል ማለት የውሃውን ስለዚህ አትፍሩ፣ አስጨምሩ ይመጠዋል። እንደዚህ አይነት መልኩ ካስተካከልነው በኋላ እናደርጋለን መሰላችሁ ክዳንን ከድነውና ለአንድ ሰዓት ወይም ለሁለት ሰዓት ያክል ከድነን እናቆየዋለን። ከዛ በኋላ እሱ ውሃው መጠጥ አርጎ ፍፍት ብሎ ፍርፍር ያለ ቡላ እናገኛለን። አሁን በደንብ ሰዓቱን ሰጥቸው ራስ ብሏል። እዩት እንዴት እንደተፈረፈረ ታያችኋል። ፍርፍር ያለ እንደሆነ ግን ደግሞ የራስ ነው። ስታኝቁት በቃ በደንብ ጥርሳችሁ ላይ ያዝ ያዝ የሚያደርግ በቃ የራስ እንደ ገንፎም አይደለም፣ እንደ ብራብራትም ድርቅ ያለ አይደለም። እና ደግሞ ቂቤ ብዙ አትጨምሩበትም። አተካና ብዙ ቂቤ አይፈልግም፣ እና ቂቤም ላለመብላት ቆንጆ ነገር ነው። ከዛ በኋላ በእንዲህ እንዳለ እኔ ይህን ሁሉ አልስራም። በነገራችን ላይ ቀዝቃዛ ነው የሚበላው። ፍሪጅ ውስጥ አስቀምጣችሁ የሚከዳችሁ በምትፈልጉ ሰዓት አይባችሁና ቂቤያችሁን እንቀላቅላችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ላሁን ያክል እንደዚህ የሚያክል ስራ አለው። እንደገንፎ ቦርቦር ተርብታላችሁ። ይመስላ እንደዚህ አይቡን ከላይ እንደዚህ ይደረጋል። በደንብ ጥልል የተደረገ ፍርፍር ያለ አይብ ከላይ እንዲህ ይደረጋል። እንደዚህ በደንብ አድርገን ካስተካከልነው በኋላ ቂቤና ሚጣን እንጨምራለን። እንደምንፈልገው ያክል ቂሜ እንጨምራለን። ልክ እንደ ገንፎ ማለት ነው። በቂጣችን እንደዚህ እናደርጋለን። ከዛ በእንደዚህ አይነት መልኩ እናቀርብና ከዛ በኋላ ሰዎቹ ፊት እንግዶቹ ፊት የመጡት እንግዶች ፊት እንደዚህ ይደባለቃል። ሲቀርብ ግን እንደ ገንፎ መሃሉ ላይ ተደርጎ ነው የሚቀርበው። በደንብ አድርገን ይሄንን ልውስ እናደርገዋለን እያንዳንዱ ቡላ የጨምርና ፍንጭቤ እንዲያገኝ እናደርገዋለን። ከዛ በእንደዚህ አይነት መቀላቀል ነው። በኋላ ወደ ምንመገብበት ሰሃን ላይ እናደርግና ለእንግዳ ማቅረብ ካለብን በእርግጥ እንደዚህ በምታክል አይደለም የሚሰራው፣ በጣም ብዙ ነው የሚሰራው እና መሀል ላይ ይቀመጥና ከዛ በኋላ ለእንግዶች እንደዚህ በሰሃን እየተደረገ ይሰጣል። ያልኩት እንዴት ፍርፍር ያለ እንደሆነ እንግዲህ እንደ ብራብራት ብንሰራው ይሄንን ምንድን ስሙ ቡላ ምን ያህል ቅቤ እንደሚፈጅ ታውቃላችሁ። ግን ይሄ አይቡ ስለሚያረጥበው እንዲሁም ደግሞ በውሃውም ስላረጥበው ብዙ ቅቤ አይፈጅም። እንደፈለጋችሁ ና ልክ እንደገንፎ ማለት ነው አድርጋችሁ ጀስት ቃናውም ብቻ የቅቤው ቃና ሲኖረው ና የቅመሙ አላደለ እሱ ነው በጣም የሚያጣፍጠውን እንጂ፣ እንዲህ እጃችሁ ላይ የሚቀር ቅቤ ምናምን አይኖርም። ደግሞ ትልቅ ከምላችሁ በላይ በቃ በጣም ነው የሚጥመው። የአይቡ ይሄ ወተት ወተት የሚለው ቃና ቅቤ ውስጥ ያለው ቅመም የሚጠዋ ትንሽ ፈጀት ማድረግ የቡላው ደግሞ የሆነ እንደ ጄልም አደለም፣ እንደ ገንፎም አደለም፣ ጥንክር ያለም ነገር አደለም እና ያለው ቴክስቸር አንድ ላይ ተዋህዶ የሚሰጣችሁ ጣዕምና ይዘት አፋችሁ ውስጥ ብታቆት፣ የእውነት ወዲያው ነው የምትሰሩት። ከምመላችሁ በላይ በቃል አይገለጽም። ሁላችሁ ሰራሹ ብትጠቀሙት በጣም ደስ ይለኛል። በተለይ በተለይ ሙስሊም ወገኖቻችን አረፋን በዓል ምክንያት በማድረግ ሐሙስ ለታ ለሴቶች አረፋ፣ የእውነት ይሄ መሆን ያለበት ዲሽ ነው መቅረብ ያለበት ምግብ ነውና፣ በጣም ደስ ይለኛል። ሌሎቻችን ደግሞ ለቁርስ ለምንፈልገው ሰዓት እንግዲህ ቆንጆ ቁርስ መስራት ሲያስፈልገን ከገንፎና ከብራብራት ደግሞ ቀየር አድርገን ቡላን በእነዚህ መልኩ መስራት እንችላለን። ስለዚህ የስልጤ አተካና ይህንን ይመስላል። በሀዲያ የሚሰራል አተካና በሌላ አይነት መልኩ ሽንኩርት ገብቶበትም ቀብሼ ያውቃለሁ፣ በልቼ ያውቃለሁ። በጣም ቆንጆ ነው። የሀዲያ ልጆችም ደግሞ እናንተንም ምንድን ነው ሞያ ብትሰሩ ብታሳዩን በበለጠ እኔ ከማውቀው በበለጠ ያው ባህል ውስጥ ደግሞ ያለ ያደገበት ስለሚያውቅ ብታሳዩን በጣም ደስ ይለኛል። እንመማርበታለን ብዬ አስባለሁ። በተረፈ እንግዲህ ለዛሬ የነበረ ያተካና አሰራር ይሄን ይመስል ነበረ። አዲስ ያዩት ቻናሌ፣ ቻናሌን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳረሱ፣ የሰራቱን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። ለሁሉም የሙስሊም ወገኖቻችን መልካም ያረፋ በዓል እንዲሆንላችሁ ከወዲሁ እመኛለሁኝ። በሰላም በፍቅር በዓል ፋ ድምቅ ብላችሁ እንዳታልፉ ምኞቴ ነው። በሌላው ደግሞ በቆንጆ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ባይ